ማን ይናገር የነበረ ማን ያርዳ የቀበረ እንዳሉ አባቶቻችን በአንድ ወቅት ሀገር መሆንን በሰላም ወጥቶ መግባትንና የሰንደቅ ዓላማ ዝማሬን የሚያውቁ ሀገሮች ዛሬ ወደ ጦር ቀጠናነት ስለተለወጡበት ቅጽበት ብዙ የሚናገሩት ብዙ የሚያስረዱት ያላቸው ይመስላል። ሰላም እያሉ የሰላምን ዋጋ አልተረዱትም። ሀገር እያሉ የሀገርነትን ካባ አልከበሩበትም። ሁለት ዓመት ከመዋጋት ሀያ ዓመት መጨቃጨቅ ዋጋ እንዳለው አልገባቸውም። እና ጥቂት ታግሰው አውቀው ተሸንፈው ቅድሚያ ለሕዝባቸው ሰጥተው ቢሆን ኖሮ በጥቂት ዋጋ የሚፈቱትን ትብታብ በራስ ወዳድነታቸው እና በቾኮላ ምክንያት ይበልጥ ነገሩን አወሳስበው ዛሬ ልጆቻቸውን አባት ሀገር ማንነት አልባ አድርገዋቸዋል። ከነዚህም ሀገሮች ውስጥ አንዷ ከአስር ዓመታት በፊት የመካከለኛው ምስራቅ ፈርጥ የነበረችዋ ሶሪያ ሕያው ምስክር ነች። ዛሬ ሶሪያውያን በአገራችን ጎዳኖች ጭምር ማየት የተለመደ ሆኗል። ታዲያ ለጉብኝት ወይም ለመዝናናት ሳይሆን የሚበሉትን ምጽዋት ለመማፀን ከአውራ ጎዳኖቻችን መፍሰሳቸው፣ ምንም ብትደኃይ ምንም ብታጣ አለን የምንላት ሀገር፣ የውጭው ውርጭ ሲበረታ ሮጠን የምንጠለልባት ደሳሳ ጎጆ መኖሩ ምን ያህል መባረክ እንደሆነ ያስረዳናል። እነዚህ ዛሬ ነጭ ቆዳቸው እስኪጠቁር ድረስ በፀሐይ የተለበደቡ በአገራችን ጎዳኖች ላይ ለመትረፍ የሚታገሉ ህዝቦች ድሩ ሳይሆን ትላንት የሞቀ ቤት፣ የተደላደለ ኑሮ፣ ሉዓላዊ ሀገር ነበራቸው። ዛሬ ግን እናት ከአብራኳ ክፋይ ጋር ትለምን ዘንድ ተገዳለች። አባት ከልጁ ጋር ምጽዋት ይጠይቅ ዘንድ አቅም አጥቷል። ታዲያይ ሁሉ ሀገር ስለተነጠቁ ነው። በእጅ ያለ ወርቅ እንደ መዳብ ነውና ተረቱም ብዙ ጊዜ ባላገር ያገር ዋጋ አይገባውም። አንድ ምዕት ዓመት የተገነባ ነገር በአንድ ሌሊት ሲፈርስ አይተናል። ትላንት ዜጎቿን በነፃ የምታክም፣ ልጆቿን በነፃ የምታስተምር ሀገር በምን ፍጥነት ልጆቿን መመገብ፣ ዜጎቿን ማኖር ተሳናት? ትላንት በጥንታዊ ቅርሶቿ የዓለም ጎብኚዎች የምትጠራ ሀገር ዛሬ እንዴት ልጆቿን ገፍታ ለረሃብና እርዛት ተዳረገች? ትላንት ውብና ጽዱ የነበሩ አስፓልቶቿ ዛሬ እንዴት በፍርስራሾች ተሞሉ? የጥፋቱ ፊት አውራሪና ባለደም መዳፉ የቀድሞ መሪዋ በሽር አላሳድ ዛሬ ላይ በታላቅ እንክብካቤና ጥበቃ ከነቤተሰቡ በራሻ በቅንጦት እየኖረ ምንም ያልበደሉት ህፃን ልጆቿና ያላጠፉ ወጣቶቿ ለምን በአፍሪካ በረሃዎች ይሞቱ ዘንድ ተፈረደባቸው? እውነት ግን ሶሪያ ከመቼው ታማ ከመቼው ሞተች ስንል እንቃኛለን። ሶሪያ ትላንት የነበረችበትን እና ከ14 ዓመታት አሰቃቂ ጦርነት በኋላ አሁን ያለችበትንም እንዳስሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብረን ወደ መካከለኛው ምስራቅ እንብረር። ቴምር ሪል ስቴት የምስራች አለው። በመሀል ሳር ቤት 60 ከመቶ ለሚከፍሉ ገዢዎች የ40 በመቶ ቅናሽ ይዞ ቀርቧል። ዘጠና ካሬ ላይ ላረፈ ባለ ሁለት መኝታ ቤት አምስት ሚሊዮን 778 ሺህ ብር ብቻ ይከፈላል። አንድ መቶ 30 ካሬ ላይ ላረፈ ባለ ሶስት መኝታ ቤት የሚጠየቁት ስምንት ሚሊዮን 346 ሺህ ብር ጠቅላላ ክፍያ ነው። በተጨማሪም በፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቷል። የመኖሪያ አፓርትመንቶችም ለሽያጭ አቅርቧል። ከዶላር ክኪ ፍጹም የነጻ ነው። ለማንኛውም በ0944 20154 ወይም በ0937 178853 ይደውሉ። በሺዎች ለሚቆጠሩ ዓመታት የሰው ልጅን የሥልጣኔ ታሪክ በትከሻዋ ላይ የተሸከመች በእውነቱ ሶሪያ አገር ብቻ አልነበረችም። የሥልጣኔ ማህፀን የሰው ልጅ ከተሞችን የቆረቆረባት፣ ሰብሎችን የተከለባት ሃይማኖት ያበበባት ፍልስፍና የጎመራባት የዛሬውን ዓለም መንገድ ከቀየሱ ቀዳማይ ቦታዎች አንዷ ስትሆን፣ ሱመራውያን፣ አስራውያን፣ ግሪኮች፣ ሮማውያንና ኦቶማኖች ሁሉም አሻራቸውን ያተሙባት የብዙ ገናና ስልጣኔዎች መፈርጠም እና መልፈስፈስን ያየች ትላንታዊ ምድር። ዋና ከተማዋ ደማስቆ አንጋፋ ማለት ብቻ እድሜዋን ማሳነስ ነው። ጥንታዊ ማለት የምድር ቆይታዋን ማኮሰስ ነው። ምክንያቱም የደማስቆ አፈር የ11 ሚሊኒየም ትውልድ አጽም ያቀፈ ከዛሬ 11 ሺህ ዓመታት በፊትም ከነ ክብሯ የነበረች ደማስቆ ለጥንታውያን ራሱ ጥንታዊ፣ ለድሮ ራሱ ድሮ ነች። ይህች የመካከለኛው ምስራቅ እንቁ ደማስቆ በጥንታዊ መስጊዶች በአብያተ ክርስቲያናት፣ በቀለማት ያሸበረቁ ገበያዎችና ጠመዝማንሳ የድንጋይ መንገዶች የተሞላች ከተማ። ወዲህ ደግሞ አሌፖ በአንድ ወቅት በዓለም ላይ ትልቁ የተሸፈነ ገበያ የነበራት የነጋዴዎች ድምፅና የቅመማ ቅመም ጠረን የሚጮሁባት የሮማን ፍርስራሾችን፣ የባይዛንታይን አብያተ ክርስቲያናትን፣ እድሜ ጠገብ መስጂዶችን፣ የኦቶማን ቤተመንግስቶችንና የመስቀል ጦረኞች ምሽጎችን ባቀፈችው ሶሪያ ውስጥ መራመድ በብራና ላይ እንደመንሸራሸር፣ በታሪክ ካባ እንደመጠቅለል፣ የጥንታዊነት ወይን እንደመጨለጥ፣ ከጥንት ነገስታት ፊት እንደመሰየም ዛሬን አስረስቶ እልፍ ትላንት ውስጥ ተወሽቆ ትላንት ትላንት፣ ያኔ ያኔ፣ ድሮ ድሮ ያሰኝ ነበር። ይህ ሁሉ ግን ዛሬ በዜጎቿ ደም ከመራሷ ልጆቿን በትና ባዶ ቤት ከመታቀፏ፣ እንታዊ መልኳ በዘመነኛ መሳሪያ ከመውደሙ፣ ዛሬ አፍሪካንና ዓለምን በተመጽዋች ልጆቿ ከማጥለቅለቋ ከጥቂት ዓመታት በፊት ነበር። ከ14 ዓመታት በፊት ሶሪያ የመካከለኛው ምሥራቅ እንቁ ነበረች። ከ80 በመቶ በላይ ህዝቧ መሐይምነትን የተፋታ ከመዋለ ህጻናት እስከ ዩኒቨርሲቲ ዜጎቿን በነፃ የምታስተምር በመንግስት ከፍተኛ ድጎማ የሚደረግለት የጤና አገልግሎት ብልጡግ ባይባል እንኳ በግብርና፣ በጨርቃ ጨርቅ፣ በቱሪዝምና በነዳጅ ድብልቅ ላይ የሚመካ ስንዴ፣ ጥጥና የወይራ ፍሬ የሚያለሙበት የተረጋጋ ኢኮኖሚ ነበራት። ያኔ ጎብኚዎች የሮማን ግዛት ከፋርስ ጋር በአንድ ወቅት ያገናኘችውን ጥንታዊዋን የምድረ በዳ ከተማ ፓልሜራን ለማየት ከአውሮፓና ከአረቡ ዓለም ጎርፈዋል። ሰርጎች በባህላዊ ሙዚቃና ዳንስ በወዳጅ ጎረቤቶች ድል ይሉ ነበር። በጁምዓ ቀናት ቤተሰቦች ምሳ ለመብላት የሚሰባሰቡ አረቦች፣ ኩርዶች፣ አርመናውያን፣ አስራውያንና ሰርካሳውያን የቀድሞዋን ሶሪያ ምሉእ ያደርጓት ነበር። ታዲያ በዚህ ሁሉ ከቤተሰብ የተወራረደው የበሽር አላሳድ መንግሥት አምባገነናዊ ነበር። የመናገር ነፃነት የተገደበ፣ ምርጫዎች የሚዛቡባት፣ የፖለቲካ ተቃውሞም መዘዙ የሚያሰጋ እጅግ አደገኛ ነበር። እና ሶሪያውያን ስለ ፖለቲካ ሲያወሩ ይንሾኳሾኳሉ። ነገር ግን ሀገር አልባ ከመሆን በአምባገነን መመራት ይሻላል በማለት ይመስል ከአምባገነኑና ጨቋኙ መንግሥት ጋር ህዝቡ ላይ ግን ተስፋ ነበረ። የማንነት ኩራት ነበረ። እውነት ከጦርነቱ በፊት ሶሪያ ገነት አልነበረችም። ነገር ግን መዳን የሚችል በሽታ የያዛት ዜጎቿ እኔ ብለው የሚገልጿት ሶሪያ ሀገር ነበረች። እነሆ በፈረንጆቹ በ2011 መጀመሪያ ላይ በቱኒዚያ በግብፅና በሊቢያ በተካሄዱት የአረብ ስፕሪንግ ተቃውሞዎች ተነሳሽነት ያገኙ በዳራ ከተማ የሚገኙ ጥቂት የትምህርት ቤት ልጆች በትምህርት ቤት ግድግዳ ላይ ጸረ መንግሥት መልእክቶችን ሲጽፉ በጸጥታ አስከባሪዎች ተይዘው ተደበደቡና ተሰቃዩ። ታዲያ በዳራ የሚኖሩ ሰዎች ተቆጥተው እንዲፈቱ በመጠየቅ ወደ ጎዳና ሲወጡ አምባገነኑ መንግስት ጥያቄያቸውን በጥይት መለሰ። እንሆ በሰላማዊ ሰልፍ የጀመረው ነገር በፍጥነት በመላ አገሪቱ ተስፋፋና እንደ ሆምስ፣ ሃማ እንዲሁም አሌፖ ያሉ ከተሞች የነጻነት ጩኸት ማስተጋባት ሲጀምሩ ሐሳብን እንደ ኒውክሌር ጠያቂዎችን እንደ ጠላት መፍራት ያምባገነነት ባህሪ ነውና መንግስት አነጣጥሮ ተኳሾችን፣ ታጣቂዎችን እና ወታደሮችን ወደ ጎዳናዎች አሰማርቶ ኃይሉን አሳየና ተቃዋሚዎችም አሸባሪዎች ተባሉ። መላ ሰፈሮች ተወረሩ። ጭቆና የሰለቸውና ሆዱ የባሰው ሕዝብ ተቃወመ። ታዲያ ልክ ውሃ ሲወስድ እያሳሳቀ እንደሆነው ሀገርን መሰረቷ እየተናጋ ሀገርነቷ ማክተም ሲጀምር ውስጥ ላለው ሰው አያስታውቅምና፣ ይሄ ነው በማይባል ትንሽ ምክንያት ሶሪያም ወደ ጦርነት ገባች። መጀመሪያ ላይ በበሽር አላሳድ አገዛዝንና በተለያዩ አማጺ ቡድኖች መካከል የቀድሞ ወታደሮች፣ ዜጎችና የፖለቲካ ተቃዋሚዎች ያቀፈው ግጭት ቀስ በቀስ ከጦርሜዳው ሜዳው ይበልጥ የተጨናነቀና ደማጉራፊ ሆነ። የበሬዎቹ እርስ በርስ አለመግባባት ለሚያድናቸው ነበር ምቹ አጋጣሚ ይፈጥራል እና እንደ አይሲስ፣ አልኑስራ ያሉ የሽብር ቡድኖች ያለውን ሁከት ተጠቅመው ግዛቶችን ተቆጣጠሩ። መቼም በዓለማችን ላይ የማያገባቸው ኃይሎች ጣልቃ ሳይገቡባት የፈረሰች ሀገር የለችምና የፑቲንዋ ሩሲያ ለበሽር አላሳድ በመወገን አገዛዙን ለመከላከል የአየር ድብረባ ጀመረች። በዚህ በኩል የአያቶላ ኢራን የጦር መሳሪያንና ተዋጊዎችን ላከች። በዚያ ደግሞ አሜሪካ፣ ቱርክና የባህረ ሰላጤ አገሮች አንዳንድ አማጺ ቡድኖችን እየደገፉ እስራኤል ደግሞ በኢራን አቀማመጦች ላይ ጥቃት ፈጸመች። የኩርድ ኃይሎች ደግሞ አይሲስ እና የአሳድን ጦር ተዋግተው በሰሜን ምስራቅ የራሳቸውን ግዛት ቀረጹ። ዓለም ሁሉ እንቅልፉ ናቸው የአገሪቱን መታወቅ ሲጠብቅ የሚያድር ይመስል ሶሪያ ገና ኮሽታዋ በቅጡ ሳይሰማ የራሳቸውን ጥቅም ለማስከበር እና መነጽራቸውን ለመቀየር የሌላውን አይን ማጥፋት የማይገዳቸው ሁሉ ሬሳ እንዳየ ጥምባንሳ ተረባርበው ሁሉም ገንጥለው የሚወስዱትን አካል ይቃርሙ ጀመር በጥምባንሳዎቹ መረት አልባ ርብርብ በአንድ ወቅት የታሪክና የንግድ ዘውድ ጌጥ የነበረችው አሌፖ ወደ ፍርስራሽነት ተቀየረች። የአብዮቱ ዋና ከተማ ተብላ የምትጠራው ሆምስ ወደ አመድነት ተቀየረች። ምስራቃዊ ጎታ በኬሚካል ጋዝ ታፈነች። ሆስፒታሎች ሲጋዩ፣ ትምህርት ቤቶች ሲወድሙ፣ ሚሊዮኖች ሕፃናትንና የፕላስቲክ ከረጢቶችን ይዘው በበረሃዎችና በተራሮች ለቀናት እየተንከራተቱ ቤታቸውን ለቀው ሄዱ። ቀድሞ ኩሩና ማንነት የነበራቸው ከ6 ሚሊዮን በላይ ሶሪያውያን ስደተኞች ሆነው ከአውሮፓ እስከ አፍሪካ ተበታተኑ። ሌሎች 6 ሚሊዮን ደግሞ በሶሪያ ውስጥ ተፈናቅለው በድንኳኖችና በፍርስራሾች ውስጥ ይኖራሉ። ሕፃናት፣ ሐኪሞች፣ ጋዜጠኞች እንዲሁም ሁሉም ሰላማዊ ሰዎች ጨምሮ በትንሹ ከ500 ሺህ በላይ ሰዎች ነብሳቸው እርስ በርስ እያባላ ደም ለሚጠጣው ጣዖት ተገበረ። ጦርነቱ ታዲያ ለዘመናት ግንብ ተጋርተው የኖሩ ማህበረሰቦችን ሱኒዎች፣ አላውያን፣ ኩርዶች እንዲሁም ክርስቲያኖችን በጭፍን ጥላቻ፣ ጥርጣሬና በቀል ገምዶ ወንድም በወንድሙ ላይ ጦር ሲሰብቅ ከተሞችን ሲከፋፈሉ ያኔ እምነት ተናጋና፣ ከአስር ዓመታት በላይ እሳቱ እንደተንበለበለ የእርቅ ስምምነት በተፈረመ ቁጥር ቦምቦች እየፈረዱ ሰላም በተገባ ቁጥር ተጨማሪ መቃብሮች እየተቆፈሩ፣ የእርስ በርስ ጦርነቱ አገርን ብቻ አላወደመም፤ ይልቅስ ትውልዶች በሙሉ ሊያክሙት የማይችሉት እጅግ ትልቅና ሰፊ ቁስልን ፈጠረ። ጦርነቱ በጠመንጃ ብቻ አልተከናወነም፤ ይልቅስ የጦር ሜዳው የህዝቦቹ ስነልቦና ነበርና፣ ጦርነቱ በሶርያውያን አእምሮና ልብ ውስጥም ተካሄደ። ሶርያውያንም ዝምታ ወይ ስደትን፣ ፍርሃት ወይ ተቃውሞን፣ ህይወት ወይም ሞትን ለመምረጥ ተገድደዋል። ዛሬም በሰው ሀገር እየተንከራተቱና ልጆቻቸውን አቅፈው እየለመኑ ላሉ ሶርያውያን ያልተመለሰ ጥያቄ አለ። ሁኔታው አብዮት ነበር ወይስ የውጭ ሴራ ያልተሳካ ዓመት ወይስ ሀገራቸው ሀገርነቷ እንዲያከትም ዓለም የደገሰችላቸው ድግስ ብቻ እንዲህ ብለው መመለስ ቢከብድም፣ ከጊዜያት በኋላ ከተሞች ከፍንዳታ ድምጦች ጋብ ሲሉ የጦር ግንባሮች ፍትጊያ ሲበርድ ጦርነቱ የተገባደደ ቢመስልም ነገርየው ቅርጽና ይዘቱን ቀየረ እንጂ የሀገሪቱ ትኩሳት የሚበርድ አይመስልም። ዛሬ ላይ ሶሪያ በተሰበሩ ጎድኖች ውጋት ለመተንፈስ የምትጣገን ለመቆም ስትዳዳ የተቀጠቀጠው መላ አካሏ እየከዳት ከአፈር እየተመለሰች ዛሬም ለሞቱ ልጆቿ እያነባች፣ ለተበተኑ አብራኮቿ እየጸለየች፣ ሌላው ቀርቶ ብቻ ልትረፍ የምትል ምስኪን ሀገር ሆናለች። ምክንያቱም የአገሪቱ ብሔራዊ ገንዘብ ማለትም የሶሪያ ፓውንድ ከዘጠና ከመቶ በላይ ዋጋውን አጥቷል። ከዘጠና ከመቶ በላይ የሚሆኑ ሶርያውያን አሁን ከድህነት ወለል በታች ይኖራሉ። አንድ ቤተሰብ ልጁ ከታመመበት መድኃኒት ከመግዛትና ከምግብ መምረጥ ይኖርበታል እንዲያው የዕለት እንጀራ ከተገኘ በእንጨት ይበስላል ጦርነቱ ሶሪያን አልጎዳትም ይልቅስ ድምጥማጧ እስኪጠፋ አወደማት እንጂ ሆስፒታል ቅንጦት ትምህርት ቤት ክብጠት ሆኗል መንገዶች ድልድዮች እና የኃይል ማመንጫዎች በፍርስራሽ ውስጥ ይገኛሉ ዛሬ ሀገሪቱ የሞላት ጠባሳ ነው የጥይት አረር ያጠቆራቸውና የተበሳሱ ግድግዳዎች ፋሽን ይመስል በመደዳ ጣሪያ የሌላቸው የአንድ ወቅት ጥንቱ ህንጻዎች። አባት አንደኛው ልጁ ይሙት ይኑር አያውቅም። ከቤተሰብ አባላት ውስጥ ብዙዎቹ ወይ ከተለያዩ ድንበሮች ጀርባ ናቸው ወይም ደግሞ በስር እየማቀቁ ወይም ደግሞ ከመቃብሮች ስር ናቸው። ታዲያ የዛሬዋንና ከጦርነት በፊት የነበረችዋን ሶሪያ በንጽጽር እኔ እና ጦርነት ምን ያህል አውዳሚና ምህረት አልባ እንደሆነ ሶሪያ አፍ አውጥታ ትነግረናለች። ምንም እንኳ ትቆና ቢሸትባትም ለመኖር የምትሆን የተረጋጋና ተስፋ ሰጪ ነበረች። አሁን ፍርስራሾች የሞሏት ሀገር ነች። ከሀገር ውስጥ ጠቅላላ ሀብቷ ስንጀምር ከጦርነቱ በፊት ማለትም በፈረንጆቹ በ2010 የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ወደ 60 ቢሊዮን የአሜሪካ ዶላር አካባቢ ነበር። ዛሬ ላይ ደግሞ 11 ቢሊዮን ዶላር ብቻ። ያ ማለት ከቀድሞ አንጻር የሀገሪቱ ጂዲፒ ከ80 ከመቶ በላይ ተፈትፍቷል። ከጦርነቱ በፊት የህዝቧ ነፍስ ወከፍ ገቢ ወደ 5000 ዶላር ገደማ የነበረ ሲሆን የአሁኗ ሶሪያ የዜጎቿ ነፍስ ወከፍ ገቢ 600 ዶላር እንኳ በቅጦ አይሞላም። በሌላ በኩል የሀገሪቱ ምንዛሬ አሽቆለቆለ ማለት በራሱ ህመሙን አይገልጠውም። ምክንያቱም በ2010 አንድ የአሜሪካን ዶላር በ210 የሶሪያ ፓውንድ ሲመነዘር፣ ዛሬ ላይ ግን አንድ የአሜሪካን ዶላር ከ13000 በላይ የሶሪያ ፓውንድ እየተመነዘረ ይገኛል። በሀገራችን አንድ ዶላር በ13000 ብር እንደመመንዘር ማለት ነው። ይህ ቀልድ አይደለም። በ2010 15 የሶሪያ ፓውንድ የሚገዛው አንድ ዳቦ ዛሬ ላይ 20 ፓውንድ ወይም ከዚያ በላይ ያስወጣል ማለት ነው። እውን ለአንድ ዳቦ ብቻ ሁለት ሺህ ብር መውጣት ምን ያህል አስደንጋጭ እንደሆነ ማሰብ ይቻላል። ሀገሪቱ እያስተናገደችው ያለው የዋጋ ግሽበት ህዝቦቿ ወደው እንዳልተሰደዱ ያሳየናል። ምክንያቱም በየዓመቱ ከ100 ፐርሰንት በላይ የዋጋ ግሽበት ያጋጥማታል። ያ ማለት ባለፈው ዓመት አንድ ሚሊዮን ብር ከነበረውት ዛሬ ዋጋው 500 ሺህ ብቻ ነው እንደማለት ነው። አንድ ሊትር የምግብ ማብሰያ ዘይት ከደሞዝ የበለጠ ዋጋን ያስከፍላል። ታዲያ ይህንን ስንመለከት ሀገራችን ኢትዮጵያ እያለፈችበት ያለው የፖለቲካና የኢኮኖሚ ቀውስ፣ የዋጋ ግሽበቱም በዚህ አያያዙ ማብቂያው የት እንደሆነ ያሰጋል። ዛሬም በሀገራችን ምንዛሬው በፍጥነት እያሽቆለቆለ፣ የዋጋ ግሽበት በከፍተኛ ሁኔታ እየናረ ነውና አካሄዳችን በሁለት ሺህ ብር ዳቦ እየገዛች ወዳለችው ሶሪያ ይመስላልና። በሀገራችን እየተካሄደ ያለ ጦርነትም ቶሎ ሰላማዊ መፍትሄ ካልተበጀለት ነገሮች አሁን ካለንበት እጅግ ወደ ባሰና ልንወጣው ወደማንችለው ማቅ ውስጥ ሊያስገቡን ይችላሉ። ከዚህ በፊት በሶሪያ አምስት አባላት ያሉት ቤተሰብ በወር ከ300 እስከ 400 ዶላር ባለ ወጪ ቤተሰቡን በሚገባ ያስተዳድር ነበር። ዛሬ ግን ያ ተመሳሳይ ቤተሰብ በወር 900 እስከ 1000 ዶላር ሲያስፈልገው አማካይ የወር ደመወዝ ግን 30 እስከ 50 ዶላር ነው። በሁለት ሺህ አስር የሶሪያ ከተሞች የ24 ሰዓታት ኤሌክትሪክ ሲኖራቸው ከምድራቸው የሚፈልቀው ነዳጅም እንደ ውሃ ርካሽና ለሁሉም ተደራሽ ነበር። ዛሬ የሶሪያ ከተሞች የኤሌክትሪክ አገልግሎት ብርቃቸው ነውና በቀን ለ20 ሰዓታት ጨለማ ናቸው። ከዚህ በፊት አንድ ሶሪያዊ ልጁን ማስተማርና ከታመመ ማሳከም የሚያሳስበው ጉዳይ አልነበረም። ምክንያቱም ትምህርት ቤቶችና የመንግስት ሆስፒታሎች ነፃ ነበሩ። ዛሬ ግን ከግማሽ በላይ የሚሆኑ ትምህርት ቤቶች ወድመዋል። ሰባ ከመቶ የሚሆኑ የጤና ተቋማት አገልግሎት አይሰጡም። ያኔ አንድ ወጣት ሐኪም፣ መምህር፣ ወይም ነጋዴ የመሆን ህልም ሊኖረው ይችላል። ዛሬ ግን ህልሞች ቅንጦት ሆነው ትልቁ ዓላማ በህይወት መትረፍ ሆኗል። ምክንያቱም አንድ ትውልድ በድንኳኖች በጦር ቀጠናዎች ወይም በስደት እያደገ ከ50 በመቶ በላይ የሚሆኑ የሶሪያ ልጆች መደበኛ ትምህርት አያገኙም። እነሆ ሶሪያ ጦርነትን ብቻ አልተሸነፈችም፣ ጊዜ፣ ገንዘብ፣ ታሪክ፣ ህዝብና ነገዋን አጥታለች። ጦርነቱ ህንፃዎችን ብቻ አላወደመም፤ ይልቅስ ኢኮኖሚውን የእለት ተዕለት ኑሮንና የአንድን ሙሉ ትውልድ ተስፋና ህልም ገርስሶ ለአካላዊ ለአይምራዊና ለስነ ልቦናዊ ቀውስ ዳርጓቸዋል። ዛሬ ያሉ ህጻናትና ታዳጊዎች ሀገር ምን ማለት እንደሆነ አያውቁም። በየትምህርት ቤቱ ለሰንደቅ ዓላማ ክብር ቆሞ መዘመር ያለውን ስሜት አይረዱትም። ሀገራቸው ገፊና አሳዳጅ ስትሆን እንጂ ሀገራቸው እናትና መሰብሰቢያ ስትሆን አያውቋትም። የትልልቆችና የአዋቂዎች ቂምና ስህተት ለትንንሾችና ለህፃናትም ተርፎ ዛሬ የሶሪያ ህፃን ወላጅ አልባ ሆኗል። ዛሬ የሶሪያ ህፃን አገር አልባ ሆኗል። ዛሬ የሶሪያ ህፃን ቤት አልባ ሆኗል። በአንድ ወቅት ኩሩ ሆና የቆመችው ሀገር አሁን ዛሬዋንና ትላንቷን ተቀምጣ ነበረች የምትባል ታሪክ ሆናለች። የዛሬ አምስት ወር ገደማ በሽር አል አሳድ ከ14 አመታት ጦርነት በኋላ ከስልጣን ቢወገዱም በሶሪያ ያለው ሁኔታ አሁንም እንደተወሳሰበ ነው። ምንም እንኳን ሰፋፊ ውጊያዎች በአብዛኛው ቢቆሙም ሀገሪቱ አሁንም ከጦርነት አልወጣችም። በአሁኑ ጊዜ የአሳድ መወገድን ተከትሎ ስልጣን በያዙት በፕሬዚደንት አህመድ አልሻራ የሚመራ የሽግግር መንግሥት ስር ትገኛለች። ይህ አዲስ አመራር ሀገሪቱን እንደገና የመገንባት አስከፊውን የሰብአዊ ቀውስ የመክታትና ከሶሪያ እጣፈንታ ጋር ለረዥም ጊዜ የተሳሰሩትን ውስብስብ ቀጠናዊና ዓለም አቀፍ ጥቅሞችን የማስተናገድ ትልቅ ፈተና ተደቅኖበታል። ውድ የማራኪ ቤተሰብ፣ የዛሬው የሶሪያ ቅኝታችን በዚያ አብክተናል። ቪዲዮውን እስከመጨረሻ ካያችሁት ሰላም የሚለውን ቃል ኮሜንት በማድረግ ለሶርያውያንም ሆነ ለሀገራችን የሰላም ምኞታችንን እናስተላልፍ።